አምስተኛው የፓኪስታንና አፍሪካ የንግድ ልማት ጉባኤና አውደሪ መካሄድ ጀምሯል። ጉባኤና አውደሪው ከዛሬ ጀምሮ ለሶስት ተከተተ ቀናት በሚሊኒየም አዳራሽ ይካሄዳል። አውደሪው በፓኪስታንና በአፍሪካ መካከል የንግድና ኢንቨስትመንት ዕድሎችን መፍጠር ዓላማ ያደረገ ሲሆን ከ100 በላይ የፓኪስታን ኩባንያዎች የተለያዩ ምርቶችና አገልግሎቶችን ይዘው ቀርበዋል። በስፍራው የሚገኘው ባልደረባችን ዘመን በየነ ነው። ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ ይገኛል። ዘመን በዚህ የኤግዚቢሽን እንደዚሁም ማውደሪ ላይ የቀረቡ ዋና ዋና ጉዳዮች ምንድናቸው? እስቲ አመሰግናለሁ፣ ሀይለ እየሱስ ፓኪስታን የአፍሪካ አምስተኛው የንግድ ልማትና ጉባኤ በዛሬው ዕለት መካሄድ ጀምሯል። ይህ አውደ ርዕይና ጉባኤ በተለይ በፓኪስታንና በአፍሪካ መካከል ያለውን የንግድ ትስስር በይበልጥ ለማጠናከር ዓላማ ያደረገ ነው። ወደ 255 ሚሊዮን የሕዝብ ቁጥር ያላት ፓኪስታን በተለይ በማኒፋክቸሪንግ ዘርፉ በከፍተኛ ሁኔታ ምርታማ እየሆነች የመጣች ሀገር ናት። በአጠቃላይ በዓመት ውስጥ ከ32 ቢሊዮን ዶላር በላይ ምርቶችን ወደ ውጭ ሀገራት ትልካለች። እንደዚሁም ደግሞ ከ58 ቢሊዮን በላይ የሆኑ የሚያወጡ ግምታቸው የሆኑ ምርቶችን ወደ ሀገር ውስጥ አስገባለች። ታዲያ በዚህ ሰፊ የሆነ የንግድ ትስስር ውስጥ አፍሪካ ደግሞ ዋነኛዋ መዳረሻ ለማድረግ በስፋት እየሰራች ነው የምትገኘው ፓኪስታን። ለዚህም ነው ከአፍሪካ ጋር እንደዚህ አይነት መሰል አውደ ርዕዮችንና ጉባኤዎችን ማካሄድ የፈለገችው። በዚህ በአዲስ አበባ እየተደረገ በሚገኘው በዛሬ እለት እየተካሄደ በሚገኘው አውደ ርዕይ እንግዲህ ከ100 በላይ ኩባንያዎች የተለያዩ ምርትና አገልግሎታቸውን ይዘው እዚህ ተገኝተዋል። በአጠቃላይ በተለይ በጨርቃጨርቅ በመድኃኒት እንደዚሁም ደግሞ በመካኒካል በሆኑ ምርቶች ኤሌክትሪካል ምርቶች ሰፊ ምርቶችን ለማሳየነት ይዘው መጥተዋል። በዚህ አውደር ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ኢትዮጵያ በተለይ ከፓኪስታን ጋር በሁለትዮሽ የንግድ ስምምነት በማድረግ ሰፊ ስራዎች እየሰራች እንደሆነ አንስተዋል። በፓኪስታን ያሉ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉም የተለያዩ ስራዎች እየተሰሩ እንደሆነ ነው ያነሱት። ኢትዮጵያ እያደረገች ያለችው የማክሮ ኢኮኖሚ ማሻሻያ ደግሞ የኢንቨስትመንት ዘርፉን በይበልጥ ሳቢ ለማድረግ ምቹ እድሎችን እየፈጠረ እንደሆነ ነው ያነሱት። ከዚህ አንጻር በተለይ ኢትዮጵያ በፓኪስታን የሚገኙ ባለሀብቶችን ወደ ሀገር ውስጥ በመሳብ በኩል ትልቅ ድርሻ ይዛ እየሰራች እንደሆነ ነው ያነሱት። ከዚህ ከኢትዮጵያም ወደ ፓኪስታን የሚላኩ ምርቶችን እንደዚሁ በሁለትዮሽ ንግድ ሰፊ ስራዎች እየተሰሩ እንደሆነ አንስተዋል። እንግዲህ ኢትዮጵያን የአፍሪካ የብልጽግና ማሳያ ለማድረግ የተለያዩ ስራዎች እየተሰሩ እንደሆኑ ነው ያነሱት። በቅርቡ የተመረቁት ትልልቅ ፕሮጀክቶች የህዳሴው ግድብ እንደዚሁም ደግሞ የጋዝ ማምረቻ ጋዴን ጋዝ ማምረቻ መሰል ትልልቅ ፕሮጀክቶች በተለይ ኢትዮጵያ በቀጣይ ለምታካሄዳቸው ሰፊ የኢንቨስትመንት ዘርፎች ትልቅ እድል የሚፈጥሩ እንደሆነ ነው ያነሱት። ከዚህ አንጻር ከፓኪስታን ጋር በቀጣይም ሰፊ ስራዎች እንደሚሰሩ ነው ያነሱት። በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ በበኩላቸው እንግዲህ ኢትዮጵያ እና ፓኪስታን የቆየ ወዳጅነት እንዳላቸው አንስተው ሁለቱ ሀገራት በተለያዩ ዘርፎች ይህንን ስምምነት በማድረግ በትብብር እየሰሩ እንደሆነ አንስተዋል። በንግድ በቴክኖሎጂ በጤና ዘርፍ መሰል ትብብሮች ተጠናክረው መቀጠላቸውን ነው ያነሱት። እነዚህን ትብብሮች ታዲያ ለማጠናከር በተለይ ከአፍሪካ ጋር ያለውን ትብብር ለማጠናከር ይህ አንዱ መሰረት መሆኑን አንስተው እንደዚህ አይነት መሰል ጉባኤዎችን ማድረግ ደግሞ የበለጠ የኢንቨስትመንት አማራጮች ችግሮችን ለማስፈድ ለማስፋት የንግድ ትስስሩን ለማጠናከር እድሎች የሚከፍቱ መሆናቸውን አንስተዋል። ከኢትዮጵያ ጋር ባላቸውም ግንኙነት በተለይ ከቅርብ ዓመታት በኋላ ሰፊ ጠንካራ ዲፕሎማሲያዊ ኢኮኖሚያዊና ፖለቲካዊ ግንኙነት መፍጠር እንዳስቻላቸው ነው ያነሱት። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር በበኩላቸው ኢትዮጵያ በተለይ በፓኪስታን ባለሀብቶችን ወደ ሀገር ውስጥ በመሳብ በኩል ሰፊ ስራዎችን እየሰራች እንደሆነ ነው ያነሱት። አፍሪካ ቀጣይ ተስፋ ያላት እንደዚሁም ደግሞ በማደግ ላይ የምትገኝ የወደፊቷ አፍሪካ መግቢያ የሆነችው ደግሞ ኢትዮጵያ ናት ሲሉ ነው ዶክተር ጀማል ያነሱት። ስለዚህ ለዚች ለቀጣይ ሰፊ እድል ለሚታይባት አፍሪካ ውስጥ ሰፊ ኢንቨስትመንቶችን ለማስራት ኢትዮጵያን እንደ መግቢያ በር በመጠቀም ትልቅ አማራጮችን ማስፋት እንደሚቻልም አንስተዋል። በኢትዮጵያ በተለይ የፓኪስታን ባለሀብቶች ኢንቨስት ቢያደርጉ ደግሞ ምን ያህል ምን አይነት እድሎች እንዳሏቸውም ጭምር አንስተዋል። በተለይ ዘቅተኛ የሆነ በምድራችን ላይ ዝቅተኛ የሆነ የኤሌክትሪክ ክፍያ ያለባት ሀገር መሆኗን በማንሳት ሰፊ ኃይል አማራጮች ለኢንቨስትመንቶች፣ ለኢንዱስትሪዎች ማቅረብ እንደሚያስችል አንስተዋል። እንደዚሁም ብቁ የሆነ የሰው ኃይልም በስፋት የሚገኝባት ሀገር መሆኗን አንስተው እንግዲህ በኢትዮ ኢንቨስት ቢያደርጉ እነዚህን መሰል በርካታ ሰፊ አማራጮችን ማግኘት የሚያስችላቸው እንደሆነ ነው ያነሱት። ስለዚህ በቀጣይም ከኢትዮጵያ ጋር ያለውን ዲፕሎማሲያዊ ግንኙነት በኢኮኖሚም ዘርፍ በመድገም ሰፊ ጠንካራ አጋርነት በመፍጠር ሁለቱ ሀገራት ያላቸውን የንግድ ትስስር እንዲያጠናክሩና በርካታ የፓኪስታን ባለሀብቶችም ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ ያደረጉበት መድረክ ነው። እንግዲህ በዚህ መድረክ ላይ በቀጣይ ሶስት ቀናት የሚካሄድ ነው። ከዛሬን ጨምሮ ማለት ነው። ስለዚህ የፓኪስታን ምርቶች በስፋት የሚተዋወቁበት ነው። በዚህ መድረክ ከተለያዩ የአፍሪካ ሀገራትም የመጡ ተሳታፊዎች አሉ። ከደቡብ ሱዳን፣ ቡሩንዲ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ የመሳሰሉ ሀገራት እንደዚሁ ተሳታፊዎች ተገኝተውበታል ና በይበልጥ የፓኪስታን ምርቶችን በስፋት የማስተዋወቅ ና ከአፍሪካ ጋር ይበልጥ ትስስር የሚፈጥሩበትን መንገድ የሚያመቻች መድረክ ነው የሚሆነው። ኃይለኢየሱስ፣ በእኔ በኩል ያሉት መረጃዎች ይህንን ይመስላሉ።